የደቡብ ኢትዮጵያ ክልል ቴክኒክና ሙያ ትምህርት ስልጠና ቢሮ ምክትል ኃላፊና ና የቴክኖሎጂ ሽግግር ኢንዱስትሪ ኤክስቴንሽን ዘርፍ ኃላፊም አቶ በዛብህ ገበየው በመግለጫቸው እንዳሉት የቴክኒክ ኮሌጆች የክህሎት፣ በቴክኖሎጂ፣ በጥናትና ምርምር ስራዎች ብቁና ተወዳዳሪዎችን ለመለየት ቅድመ ዝግጅት ማጠናቀቁን ተናግረዋል። እንደ ክልላችን በሁሉም ኮሌጆች ውድድር ተደርጎ በኮሌጅ ደረጃ ሰልጣኝ፣ አሰልጣኝ እንደዚሁም ኢንተርፕራይዞች ወደ ክላስተር እንዲመጡ ተደርጎ የክላስተር ውድድርንም እንደ ክልላችን አጠናቅቀን አሁን ክልላዊ ውድድር ለማድረግ ዝግጅት ላይ እንገኛለን ማለት ነው። በክልል ደረጃ ብቁ የሆኑ ተወዳዳሪዎች በሁሉም ክላስተር ለክልልና ለሀገር አቀፍ ውድድር ግልጽ የሆነ መረጃ አግኝተው መሳተፍ እንዲችሉም መግለጫ ማስፈለጉን ገልጸዋል። በመካከለኛ የሰለጠነ የሰው ኃይል በማቅረብና ችግር ፈቺ ቴክኖሎጂዎችን ለማኅበረሰቡ በማቅረብ ኑሮን ለማሻሻል የሚሰራ መሆኑን አክለዋል። በመካከለኛ ደረጃ የሰለጠነ የሰው ኃይል ገበያ በማቅረብ እንደዚሁም ደግሞ የማኅበረሰቡን ችግር ሊፈቱ የሚችሉ ቴክኖሎጂዎችን ለማኅበረሰቡ በማቅረብ የማኅበረሰቡን ኑሮ ማቃለል ላይ ትኩረት ተሰጥቶ የሚሰራ ነው እና በተለይ አሁን የምናደርጋቸው ውድድሮች በስልጠና ሂደታችን በተግባርም ሆነ በንድፈ ሐሳብ የሰለጠኑትን ስልጠና እንዴት በህይወታቸው ጋር አስተሳስረው ኤክሰርሳይዝ እያደረጉ ነው እየተለማመዱ ነው የሚለውን የምንለካበት የስልጠና ጥራትና አግባብነትን የምናረጋግጥበት አንዱ መለያ መንገዳችን ውድድር ነው። በክህሎት ልማት በሀያ ሙያዎች 61 ሰልጣኞችን በሰልጣኝ አራት ክላስተር፣ በአሰልጣኝ ስድስት እንዲሁም በኢንተርፕራይዝ ደረጃም 14 ቴክኖሎጂዎች የሚቀርቡ ይሆናል። በሀያ ሙያዎች 61 ሰልጣኞች በክልል ደረጃ የሚወዳደሩ ይሆናሉ ማለት ነው። ስለዚህ እነዚህ ስልሳ አንድ ሰልጣኞች በክልላችን ባሉ ሁለት ፖሊዎች ላይ ነው ውድድሩን የምናስኬደው። በሁለቱ ፖሊዎች በሙያ መስካቸው ድልድል ተሰጥቶ በዛ መሰረት መረጃ በተቋም በኩል አድርሰን ውድድሩን በአርባ ምንጭ ፖሊ እና በሶዶ ፖሊ ቴክኒክ ኮሌጅ ውስጥ የሚደረግ ይሆናል ማለት ነው። በተግባር ጥናትና ምርምር ስራዎች የተጠኑ ስድስት ዶክመንቶች የሚቀርቡ ሲሆን በወጣው መርሃ ግብር መሰረት ሁሉም ተወዳዳሪዎች በቂ ዝግጅት አድርገው ቴክኖሎጂያቸውን ማቅረብ እንዲችሉ አስታውቀዋል። ብቁ የሆኑ ዶክተሮች ገምግሞ እነዚህ ሪሰርቾች ተግባራዊ ሙሉ በሙሉ ቢሆኑ የማህበረሰቡን ችግር ሊፈቱ ይችላሉ በሚል ደረጃ ያለፉ ስድስት ቴክኖሎጂዎች ስድስት የጥናትና ምርምር ዶክመንቶች ናቸው። እነዚህ ዶክመንቶችም እንደዚሁ ክልላችንም ደግሞ በተመሳሳይ ውድድር ተደርጎ በፌደራል ደረጃ የሚያልፈው ተወዳድሮ የሚያልፍ ይሆናል ማለት ነው። የሀገርም ደረጃ ብቁ ተወዳዳሪ ዜጋ መውጣት እንዲችል የባለድርሻ አካላት ድጋፍ እንዳይለያቸውም ጠይቀዋል።